ሰላም ሰላም የዩቲዩብ ቤተሰቦች፣ እንዴት አላችሁ? ለኔ እግዚአብሔር ይመስገን። እንግዲህ መሰረት የዳዊት እናት ነኝ። ይሄን ዩቲዩብ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ስለ ሲፒ ልጆች እና ስለ ሲፒ እናቶች ሁሉ አንዳንድ ነገር ልላችሁ ነው። እንግዲህ ሲፒ በአብዛኛውን ስህተት ነው። ይህ ማለት በሚወልዱበት ሰዓት በመታፈን የሚመጣ ክስተት ነው፣ አብዛኛውን ማለት ነው። እንግዲህ ሲፒ አብዛኛውን እኔ በማውቃቸው በሶስት መንገድ እንደሚመጣ ነው። አንደኛ በተፈጥሮ ነው፣ ከዛ ሲወለዱ በመታፈን ከዛ ከተወለዱ በኋላ በመውደቅ በተለያየ ነገር ያጋጥማቸዋል። ግን አብዛኛውን ነገር አሁን እየታየ ያለው ችግር ምንድን ነው? ሲወለዱ በመታፈን በዶክተሩም ሆነ በነርስ በቸልተኝነት የሚፈጠር ይሆናል ማለት ነው። በዚህም እንግዲህ እንደዛ ሆኖ እያለ ግን አብዛኛውን የሲፒ ተጠቂ ልጆች በየቤቱ ታፍነው ያልጋ ቁራኛ ሆነው እናት አባት መፍትሄውን ወይ መንስኤውን ሳያውቁ በየቤታቸው ተዘግቶባቸው በየቤቱ ሆኖ ህይወት ከብዷቸው አማራጭ ጠፍቷቸው የት እንደሚሄዱ ግራ ገብቷቸው ተቀምጠው ያሉ ልጆች እናቶች ቤት ይቁጠረው። ግን እዚህ ጋር መፈጠሩ አንድ የስህተቱን ቢያንስ ሁሉንም ማቆም ባይቻል መቀነስ ስለሚቻል፣ ስለዚህ እባካችሁ የሚመለከታችሁ በየጤና ጣቢያ ያላችሁ አዋላጆችም የተለያዩ ዶክተሮችም ጥንቃቄ አድርጋችሁ ብትሰሩ ስራችሁን በአግባቡ ብትወጡ ደስ ይለኛል። እኛም ከእናቶች የሚጠበቅብንን ነገር እንድናደርግ በምክር ብታግዙን እሱም እንዳለ ነው ደስ ይለናል። ለምን አሁን አብዛኛው ሲፒ ልጆች መንግስት የማያውቃቸው ማንም ማያውቃቸው እና ጤና ጣቢያ እንኳን ትልልቅ ሆስፒታል እንኳን ለልጆቻችን ምን ማድረግ እንዳለብን የሚያውቁት ታሪክ የለም። አሁን የእኔ ዳዊት እንግዲህ በሕክምና ስህተት ነው ሲወለድ በመታፈን የተወለደው ማለት ነው። ግን ስለ ተራፒ የሚያውቀው ነገር የለም የለኝም ነበር። ለምን ልጁ የረጅም ሰዓት ይቆያል ብዙ አይቆይም እንደሚሞት ነው የተናገሩ ማለት ነው። እንደዛም ሆኖ ግን አሁን ሰባት አመት ነው ግን ለእናንተ ለሰከንድ ለሰከንድ ስህተት ለሰከንድ ስህተት እኛ እየከፈልነው ያለው ዋጋ ቀላል አይደለም። ለልጆቻችን ማለት ነው። ለምን አንደኛ አቤት የሚል ማተን በቤት ኪራይ፣ አንዳንድ የሚባለው ቤቶች ከመንግስት የሚገባ እየመሰላቸው ባለማከራየት፣ በዳይፐር እጥረት፣ በኢዞትራፒ እጥረት፣ በወልቸር እጥረት፣ በተለያየ ነገር የሲፒ እናቶች በጣም ከባድ ሁኔታ ውስጥ ያሉ እናቶች ነን። ከእኔም ጨምሮና ስላካችሁ በዚህ የሚመለከታችሁ እንዳልኳችሁ ነው። ግን ስለ ሲፒ አብዛኛውን ሲፒ ከአካል ጉዳተኛ ጋር ስለሚመደብ ማንም ሊያውቀን ማንም ህመማችን ሊረዳን አልቻለም ብዬ ነው የማስበው። ምክንያቱም ወይ በኦቲዝም ወይ በአእምሮ ስንነት ስለተዳበለ የእኛን የሲፒ ልጆች ትኩረት አድጎ የሚሰራ ድርጅትም ሆነ የሚሰራ መንግስት የለም ብዬ ነው የማስበው። ምክንያቱም መንግስት እነዚህ ልጆች አያቃቸውም ብዬ ነው የማስበው። እንደራሴ ራሴን ባየሁትም እንደዛ ስለማስበው እና ባካችሁ የሚመለከታችሁ፣ እንደዚህ አይነት እናቶች ከፍተኛ ስቃይ ውስጥ ከፍተኛ መከራ ውስጥ ነን ያለን እና ማን ነው አቤት የሚለን? ስለ እውነት ከሆነ በየቦታው እንደዚህ አይነት ህጻናት በእርግማን ነው የመጡት በእናንተ አቅጣት ነው የመጡ እየተባሉ እናት እናት አባታቸው በስነልቦና ተጎድተው ያሉ እናቶች ቤት ጠረው እና እና እኛ ደግሞ እንግዲህ አንዳንዶች እግዚአብሔር ረድቶን ይችም ስልክ ተጠቅመን አንዳንድ ነገሮችን ተንፍሰን ለልጆቻችን መፍትሄ የምንላቸውን እንኳን አውቀናል። ግን መፍትሄውን ማወቅ ብቻ ትርጉም አለው ብዬ አላስብም። ለምን አሁን ዳዊት ይዞ ተራፒ እንደሚያስፈልገው አውቃለሁ እና መፍትሄውንም በማወቄ አንደኛ የዳዊት ተራፒ እንደሚያስፈልገው አውቃለሁ፣ ግን ተራፒ ነው የማሰረው በምን አይነት መሳሪያ ነው የሚሰራው ልጄ የሚለውን ይህም እንዳልኳችሁ በአካል ጉዳተኛ ስለሚካተት ለእኛ ልጆች ተብሎ የመጣም ያለም ነገር የለም ማለት ነው። እና እባካችሁ በዚህ ጉዳይ የሚመለከታችሁ አካላት ብትሰሩበት ደስ ይለኛል። አንደኛ ማቆያም ተራፒም የዳይፐር እጥረትም በጣም ከባድ ሁኔታ ውስጥ ነን ያለን። አንደኛ ደግሞ በቤት ማጣት በጣም ብዙ ፈተና እና ችግር እየደረሰብን ስለሆነ ይህን ቪዲዮ የምታዩ ለሚመለከቱ አካል ለምን፣ እኔ መንግስት ይህን ነገር ቢያውቅ መፍትሄ እንደሚያመጣ እኔ መቶ ፐርሰንት እርግጠኛ ስለሆንኩ፣ ግን የእኛ ልጆች እንዳልኳችሁ ሲፒ ምንድን ነው ሲፒ ችግሩ ውስጥ ምንድን ነው የሚለውን በደንብ ስላልተሰራበት በደንብ እውቀቱ ያላቸው አይመስለኝም። ለምን እንዳልኳችሁ በአካል ጉዳተኛ ነው የሚካተቱ የሲፒ ልጆች፣ ግን የነሱ ጉዳት ደግሞ የሲፒ ጉዳት ደግሞ ከዛ እጥፍ እጥፍ ነው። ለምን በጣም ብዙ ፍላጎት አላቸው፣ በጣም ብዙ ትሬት ያስፈልጋቸዋል። እና የኛ ልጆች እንግዲህ ይህን ቪዲዮ የምታዩ የምትመለከቱ ሁሉ የቻላችሁትን ብታደርጉ ደስ ይለኛል፣ ብታደርጉላቸው ብታደርጉ፣ በየጎረቤቱ እናት አባት በብዛት የሲፒ አባቶች ጥለው በመሄድ እናትዬን አማራጭ አጣ። በየቤቱ በርዘግታ ልጇ አልጋ ላይ ተኝቶ ሰውነቱ በስብሶ ቁስል በቁስል ሆኖ እና የምትጠቀመው እንኳን ዳይፓራታ የምትሮር እናት ቤት ይቀረው ና አሁንም ልል የምፈልገው ትኩረት ለሲፒ ልጆች ላለው ለምን የሲፒ እናቶች በብዙ መንገድ ነው የተጎድ። በስነ ልቦና ተጎድተዋል። በማህበረሰቡም ባለማቅረባቸው ልጆቻቸውን ወጥተው ፀሐይ ባለመሞቃቸው ለልጆቻቸው ማድረግ ፈልገው በኢኮኖሚ ምክንያት ምንም ማድረግ ስላለመቻላቸው ከምላቸው በላይ በጣም የሲፒ እናቶች ልጆች ከፍተኛ ጉዳት ውስጥ ያሉ እናቶች፣ አባቶች ብዙ ናቸው እና የቪዲዮ የምታዩ ግን እባካችሁ ትኩረት ለሲፒ ልጆች ላለው አመሰግናለሁ።